እንኳን ወደ ሰይፉ በኤቢኤስ ሾው በሰላም መጣችሁ። ሁላችሁንም አክብሮት እንዲህ የአማረ ስቴጅ የገነባልንን እንድንቀርጽ የፈቀዱልንን ክለብ ኤችቶዎችን እባካችሁ አመስግኑልኝ። አንዴ ለለበስኩት ልብስ አንዴ ዋው በሉልኝ። ያው እንግዲህ በዚህም ሳምንት እንግዲህ ሰይፉ በኤቢኤስ በጣም አሪፍ ሾው ተዘጋጅቷል። አብረን እንደምንሆን ተስፋ እናደርጋለን። አሪፍ አሪፍ እንግዶች አሉ። ማማን አለ። ልንገራችሁ ይህ ነገር ይህን ነገር ይቆይ። ሰስፔንስ አንዴ። እንደው ምና ተነስ አንተ አንዴ ባክና፣ ይሄን ማሊያ እንድንለብሰው ያደረጉን ምኖች ናቸው። ዋሊያ የዋሊያዎቹ አንዱ ስታር አዳነ ግርማ ዝን ያለ እንዴ። ለነሱ ማሊያው ተወደደ አይደለ? መቶ ዘጠና እንደው ቀንሱ እንኳን ሲባሉ አሉ፣ አይ ከፈለጋቸው የማንቸስተር ይመረቃል እንጂ አይቀነስም ይላሉ አሉ፣ ለብሔራዊ ቡድን ተጫዋቾቻችን ሌላው ደግሞ በጣም የሚገርማችሁ ከአሁን በፊት በዚህ በሰይፉ በኢቢኤስ ሾው ህንዳዊ አውርቻ አለው፣ ፈረንሳዊ አውርቻ አለው፣ ኮሪያዊ አውርቻ አለው። ዛሬ ደግሞ ከጎረቤት ሀገር የመጣ በጣም ተወዳጅ አርቲስት ነው አሉ። ተለየት ያለ ተሰጦን ያሳየናል። የእነሱ ሀገር ቴዲ ነው ተብሏል። ኤሪትሪያዊው ቴዲ ዝን ያለው ኤሪትሪያ እንግዲህ ይሄ ኤርትራዊ ወጣት ምን ሊያቀርብ እንደሚችል እኔ ራሴ ስለማላውቀው አብረን ነው የምናየው። ከዛ ውጭ ደግሞ የስንብት የዜማ ግብዣ የሚያቀርቡልን እሱ እሱ እዛ ጋ ስጡልኝ አንድ በሱ በዛ ማሚላ ና ኪችል እንዴት ነው ዛሬ ሞቅ ያለ፣ እንዴት እዛ ጋ ምንድን ነው? ከየት ነው? አሜሪካ ነ አሜሪካን ግቢም እዚህ አለ፣ ለዚህ ማጨብጨብ። አሜሪካን ሲባል ምን ትዝ ብሎ የመሰላችሁ? በተለይ አሜሪካን አካባቢ፣ ከአሜሪካን የመጡ ቀልዶች በጣም ደስ ይሉኛል። በተለይ ኢትዮጵያ ያለች ልጅቷ፣ እናቷ ያሉት እዚህ ናቸው፣ ግን አሜሪካን ሀገር አክት የምታደርገው ቤተሰቦቿ በጣም ሀብታሞች እንደሆኑ ነው። እና ወደ ኢትዮጵያ ለሚመጣ ሰው ሁሉ በእናታችሁ፣ እናቴ ቸኮሌት ትወዳለች፣ ቸኮሌት ይዛችሁላት ሂዱ ትላለች። ከዛ ይዛላት አንድ ጓደኛ መጣች። እናቷን አስጠራች፣ ተገናኙ። ልጄ ቃላከች አሉ ያው፣ እንግዲህ ዝቅተኛ ኑሮ ላይ ያሉ ናቸው። እሳቸው አዎ ብላ አውጥታስ፣ ደገመች ይህን ነገር አዎ እባክሽ አሁኑን እቀበልሻለሁ። ከአሁን በኋላ ግን አትላክ። ይሄንን እንደምታያት ባለፈውም አጥቤበት ጋቢን አጥቁሮታል። ይህን ጥቁር ሳሙና ዛሬ ደግሞ ዞቷል እንዴ! ይቀጠቀጠዋል። ከበሮ ይቀጠቀጠዋል። ከዚህ በማስከተል እንግዲህ ምርጥ አስር በቦሌኛ የተቀየሩ የምናውቃቸውን አባባሎች ከመሸጋገሪያው በኋላ ሰይፉ በኢቢኤስ ይዞላችሁ ይቀርባል። አበሻ እሺ፣ አባባሎች በቦሌኛ ዴቭ የተባለ የሰይፉ ቤቤስ ተከታታይ ነው የላከው። ደስ ብሎኛል። እኔ ስናገር እናንተ የሰፈራችሁን አባባል ትሞላላችሁ። በቦሌ ደግሞ እኔ እነግራችኋለሁ። እሺ። ከፍትፍቱ፣ ቦሌ ላይ ላዛኛው። ከፍትፍቱ፣ ላዛኛው። የቦሌ ወንዶች ደግሞ ሲጠየቁ ነው። ሴት ሲበዛ። የእናንተን ሰፈር ንገሩኝ። ቦሌ ላይ ይቀየራል። ሴት ሲበዛ ወንዱ ነው የሚለው፣ ኦቨር እንወጣለን። ኦቨር ነው የምንወጣው። ቦሌን ወደድኩት በጣም። ቦሌ ላይ እሺ፣ የእናንተን ሰፈር ንገሩኝ። ሰርገኛ መጣ በርበሬ የለም። ቦሌ ሰርገኛ መጣ ሊሞዚን ጠቡ። እሺ በቦሌኛ ዶሮን ሲያታልለዋት የእናንተን ሰፈር ቦሌ ላይ ዶሮን ሲያታልለዋት ችክን ሀት ጋብዘዋት። ቦሌኛ አባባሎች። ምርጣት ስር ስጋ ቁረጥ ቢሉት የእኛን ሰፈር ጣፊያ አንድ አለ ጣፊያ። ቦሌ ላይ አይሰራም። ስጋ ቁረጥ ቢሉት ቴስቲ ሰውያ አንድ አለ ቴስቲ ሰውያ እሺ ቦሌ ላይ ህልም ተፈርቶ፣ የኛ ሰፈር እንዴት ነው? አረ ቦሌ የለም ህልም ተፈርቶ። ኤድና ሞል ሰቨንቲስ ሳይታይ አይታደረም። ቦሌ ቦሌ አባይን ያላየ ምንጭ የለም። ቦሌ አባይን ያላየ ትኬት ይቆረጥለታል ሄዶ ማየት ይችላል። እዛው ላይ አለ ይሰጠዋል። እንደውም አሁን አሪፍ ሆኗል። እሺ ስራ ያጣ መነኩሴ አይቆብ አንድ ሚሊዮን ብር ይቆጥራል። ባላንዳንድ ብሩን ይሰጠው። የመጨረሻው የመጨረሻው ላማለኝ በሰማይ ወይ ወተት ላማለኝ በሰማይ ስትል ቦሌ ላይ እንዴት አርጋ ወጣች? ፈኒ ፒክቸር ሬዲ። አንዳንዴ አንድ ፊደል ብቻ ስትወጣ የሚመጣው የችግር አለ አይደለ? አሁን በፊት የተጀመረው አንድ የላከልኝ ተመልካች አለ፣ እስኪ ተመልከቱት። ክቡራን ደንበኞቻችን ሂሳብ በቅሚያ መሆኑን በአክብሮት እንገልጻለን። ቀማሉ። ሁለተኛው የዘመኑ አይጦች፣ እኔ ቤት ሊያስጥሉኝ ነው የደረሱት። አይጦች እና የዘመኑ አይጦች ግን አልያዝ ብለዋል እና አንድ ያነሳሁት አልጋዬ ስር ያነሳሁትን አንድ ፎቶ እስኪ እባካችሁ፣ እንዴት እንያዛቸው? ሌላው ከጠጡ አይንዱ የሚባለው ነገር አለ አይደለ? አንድ ተመልካች ነው የላከልኝ። እንግዲህ ከጠጡ አይንዱ ብሏል። ሳጅን አሰፋ መዝገቡ የትራፊክ ጉዳይ ስ ከመጠን በላይ ወተት ጠጥቶ ነው ህጻኑ። ይሄ ተስማምቶኛል። በማስከተል የኢትዮጵያ ብሔራዊ ቡድን አንበሳ ተጫዋች ነው ከሰይፉ በኤቤስ ጋር አጠር ያለ ቆይታ ያደርጋል። አዳነ ወደ መድረኩ ይመጣል።